አ አበር አበር በሙስሊም ልብ ላይ ደስታን ማስገባት ያለው ፈል ደረጃ ምን ይመስላል ሚል ርሰጡኝ ወንድሞች በሙስሊም ወንድ ላይ ወንድም ላይ ሚሆን በማንኛውም ሰው ላይ ደስታን መጣል፣ መጀመሪያ የሚደሰተው ደስታን የጣለው ሰው ነው። ሚስኪንን ስትረዳ ምስኪንን ስትረጂ መጀመሪያ የሚደሰተው ማን ነው? ሰጪው ነው። ኢስላም ይህንን ነው የሚያስተምረው። ረሱል ዓለይህ ሰላቱ ወሰላም ዘንድ አንድ ሰው መጣና ረሱልን ጥያቄ ጠየቃቸው። ያ ረሱላ ላህ አዩ ናስ አሐቡ ኢላላህ ከሰው ዘንድ አላህ ዘንድ በጣም ተወዳጅ ሰው ማን ነው? ወአዩ ልአዕማል አሐቡ ኢላላህ ከስራዎች ውስጥ አላህ ዘንድ በጣም ተወዳጅ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

እድሜዋ የገፋ ሴት ነበር ያገቡት። ለምንድን ነው ወጣት ያላገባሁ የምታጫውት የምታጫውታ ሲሉ፣ ያ ረሱላላህ እንደሚያውቁት አባቴ ዘጠኝ እህቶችን ትቶብኝ ሄደዋል። ወጣት ካገባው ከእህቶቼ ጋር ምናትም ልትግባባት ስለዚህ በእድሜ የገፋቸው አናግብቼ ለእኔም እንደ ሚስት እነሱንም እንደ እናት ሆና እንድትንከባከብልኛ ነቢዩ የጃቢርን ጭንቀት ስለሚያውቁ በአንድ ዘመቻ ላይ ሄደው ሲመጡ አንድች አህያ ነበረችውና ሽጥልኝ አሉት። ነቢዩ ስ ላ ሰለም እሺ አላት። ስንት? አንድ ዲናር አሉት። ጃቢር ከፈለጉ እሺ አለ እያቅማማ። ከዛ ነቢዩ ስ ላ ሰለም አይ ብለው አንድ ሺህ ዲናር በዚህ ገዝቻ ያሉ አሉት። ረሱል ስ ላ ሰለም እሺ ብሎ አይ ይህንን ተጓዝበትና እዛው ደግሞ መዲና ስንገባ የዛኔ እንረካከባለን። ከዛ በኋላ በጣም ደስ ብሎት እየሄደ ከኋላ አንድ ሰው ይከተለዋል። ነቢዩ ሰላ ሰለም መልእክት አለ፣ ነቢዩ ይፈልገዋል። በቃ የገዙኝን ነገር አፈር እሱ ምንድን ነው ጉዳዩ ሀጃ አለው። አይ አላህ መልእክተኛ፣ እቺ የምትሄድባት አህያ ገንዘቡ አንተው ያዘው ብለው ውሃል አሉ። ሱብሓነላህ፣ የሚሰማው ደስታ እያችሁ እንዲረድቻሃለሁ ሊሉት የሞራል እንትን አሰቡለትና ገዛው ብዬ በቃ እንደው እንደ ወንደ ሀድያ ሰጥቼሃለሁ አሉት። በሙስሊም ልብ ላይ ደስታ እንመጣል። ይህ የነቢዩ ዓለይ ሰላት ወሰላም ትልቁ መገለጫቸው ነው፣ ትልቅ ባህርያቸው ነው። አንድ ቀን እንግዳ መጣ ረሱል ዓለይ ሰላት ወሰላም ዘንድ። ይህ እንግዳ ሲመጣ ረሱል ስ ሰለም ሚስቶቻቸው ዘንድ ላኩ። ምን አለ ቤት ውስጥ አለ? ማ ማዕና ኢላ ልማዕ፣ አረ ቤት ውስጥ ውሃ እንጂ ሌላ ነገር የለም አሉ ሱብሓነላህ ነቢዩ ቤት የሚበላ ጠፍቶ፣ አስቡ ችግር እንዴት እንደሚያልፉት ግን ደስተኛ ሁሌ። ማነው እንግዳ የሚንከባከብልኝ ሲል አንዱ ሰሐባ እኔ አለው። ከዛ ሚስቱ ጋ ይዞ ሄደና የነቢዩን እንግዳ ይዤ መጥቻለሁ አለው። እንንከባከቡት። የልጆቹ የሚበላ ምግብ እንጂ ሌላ ለኛ እንኳን የለም ማለች። ልጆቹ እንደምንም አድርገሽ አስተኛ አላት። ሱብሓነላህ። ከዛ በኋላ ምግቡን አቅርቢ፣ ኩራዙን ሻማውን አጥፊው ከዛኛ ምግብ እንደምንበላ አድርገን እናላምጣለን እጃችንን እንሰዳለን። ይህ እንግዳ ቀረበ፣ ምግቡ ማብራቱ ጠፋ። ከዛ በኋላ እሱ እነሱ እየበሉ ነው እያለ ጥግብ ብሎ በላ። እነሱ ግን አንድ አልቀመሱ። ኋላ አላህ ቁርአን አወረደ። በእነዚህ ሰዎች ተደስቶ በነቢዩ ዓለይሂ ሰላቱ ወሰላም እንግዳ ማስደሰትን ፍላጎታቸው ስለነበር አላህ ተደሰተባቸውና ቁርአን አወረደ።

ለወንድሜ ደስታ ምን ያህል ቁም ያለው ወይስ በተቃራኒ ነው ያለው? እኔ አንድ ነገር እንወቅ። እኛ ለወንድሞቻችን ሀጃ ስንቆም ወንድሞቻችንን ስናስደስት፣ እህቶቻችንን ስናስደስት እኛን ሊያስደስተ የሚመጣው ማን ነው? አላህ ነው። ረሱል አለ ሰላቱ ወሰላም በአንድ ሐዲስ ላይ እንዲህ አሉ። አልሙስሊሙ አሁል ሙስሊም ሙስሊም ለሙስሊም ወንድማማች ነው፣ ላያዝሊሙሁ እንዳይበድለው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

ቀጠሉን የአላህ መልእክተኛ ምናሉ፣ ወመን ሰተረ ሙስሊመን የሙስሊምን አይብ መሸፈን፣ ሰተረሁ ላሁ የውም ልቅያማ አላህ ቅያማ ቀን ይሸፍንለታል። አይባችን ብዙ ነው። ዛሬ እኮ ይሄ ነው፣ ወንድምን አይቡን መሸፈን በወንድም ላይ ደስታን ማምጣት ነው። ልብ በሉ፣ የወንድምን አይብ መሸፈን ወንድም ላይ ደስታን መክተት ነው። እኛ ብዙ ጊዜ የምንሸወዳለን። በተለይ በጣም የሚታወቅ ሰው ወንድምህ የሆነ አልባሌ ቦታ ላይ ካየኸው እንዳላየውንበት እንዳላየውንበት ካየኸውና እንዳየኸው ካወቀ ወይ በዛው ሊቀጥልበት ይችላል፣ አለዛ ከዛ አካባቢ ርቆ ሌላ ቦታ ደግሞ ያን ተግባር ሊፈጽም ይችላል። እንዳላየ የሆነ በሆነ ጊዜ ደግሞ ያንን ነገር በሌላ ሰው አስመስለ ምክር ለመግለጽ መሞከር እንጂ አየሁትና አይቡን ምዘራ ከሆነ እሱን ማበላሸዋለሁ ደስታውንም አርቀዋለሁ፣ ከኸይር ነገር አርቀዋለሁ። ዑመር ታላቁ ሰሓባ ዑመር ብን ኸጣብ ረዲየላሁ ዐንሁ ለሊት አይተኙ። ለሊት ምን ችግር አለ፣ የሙስሊሙ ችግር ምን አለ ብሎ ይንቀሳቀሳሉ። እና አንድ ቀን በምሽት ሲሄዱ አንድ ቤት ላይ ኩራዝ በርተዋል። በዚህ ሰዓት እንዴት ሊበራ ቻለ? እዚህ ቤት ውስጥ የሆነ ችግር ተፈጥሯል ብለው ዑመር ደንግጠው፣ ሰው የታመመ ምስሏቸው በሩን ከፍተው ሲገቡ አንድ ሽማግሌ አንድችን ወጣት ያዘፍናታል። ዑመር ደነገጡ። በህይወቴ እንደዛ አይነት መጥፎ ነገር ተመልክቼ አላውቅም አሉ ዑመር። ሰውየውም ደፋር ነው፣ እኔም በህይወቴ እንደዚ አይነት መጥፎ ነገር ተመልክቼ አላቅም አላቸው። ዑመር ምንድን ነው አሉት። እንዴት የሰው ቤት ሳታስፈቅድ ትገባለ? አላህ ምልክተኛ ስትገባ አስፈቅዱ ብሎን ያስተማርታሉ። ዑመር ቁርአን ሓዲስ ከመጣባቸው ሁሌም ቀጥ ነው የሚሉት። እውነትም አጥፎ ብለው አዝነው ወጡ። ውጭ ላይ አብዱላህ ብን መስዑድ ነበረ። ጉዳዩን አልነገሩትም። ከሆነ ጊዜ በኋላ ይህን ሰው መስጊድ አገኙት። ዑመር አጠገቡ መጡና በአላህ ይሁንብኝ ነቢዩን በእውነት በላኮ ጌታ ይሁንብኝ ያችን ቀን ያየዋት ነውር እኮ እንኳን ለሌላ ሰው ይቅርና አጠገቤ ለነበረው ለአብደላህ ብን መስዑድ አልተናገርኩም አሉ። ይህም ሰው የምን አለ፣ እኔም በአላህ አይሆንብኝ ነቢዩም በእውነት በላኮ ጌታ አይሆንብኝ ከዛስ ቀን በኋላ ወደዚ አይነት መጥፎ ነገር ተመልሼ አላቅም ሲል ዑመር አላሁ አክበር አሉ። መስጊድ ውስጥ ያለ ሰው በሞላ የዑመርን ተክቢር አሰማ፣ ግን ጉዳዩ ምንደሆን አሁንም ማንም ያወቅ የለም። ዑመር በወንድማቸው መመለስ የተደሰቱ አይቡን መሸፈን ረሱል አለይ ሰላቱ ወሰላም በወንድም ሓጃ ላይ መቆምን ትልቅ ደረጃ የወንድምን ደስታ በሱ ጉዳይ የሆነ ነገር አለ ጉዳይ ላይ አስፈጽም ከሆነ ቦታ መተዋል ቢሮዎችን አውቅም አብረ መሄድ ምን ማለት እኛ እንደቀላል የምናየው እኔ መስጅድ ላይ ያሉ መስጂድ ማለት የት ነው ማንኛውም መስጊድ እኮ አይደለም። መስጅዱን ንብዋአ ከሌላ ቦታ በአንድ ሺህ እጥፍ የሚበልጥ እዛች ቦታ ላይ አንድ ወር ዒቲካፍ ከምቀመጥ ከመቀመጥ የወንድሜን ሃጃ በሱ ሃጃ ላይ ብቆም ደስ ይለኛል እፈልጋለሁ አሉ ነቢ አያች የወንድምን ደስታ እኛ እንደ ቀላል የምናስባቸው ቀላል ብለን የምናያቸው ግን ለወንድሞች መልካም የሆኑ ሌላው የወንድምን ደስታ ከሚገልጹ ወንድምን በሀቅ ላይ መርዳት በዳይ ሊሆንም ከሆነ መያዝ የወንድምን ደስታ መፈለግ ነው። አንድ ሰው ሲበድል እንደምሳሌ ተው ብለ መከልከል ተይ ብለ ሸየትሽን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

ሰላም አለይኩም ስት ፈገግ ፈገግ ብለህ መቅረብ ወንድምህ ትልቅ ደስታ ነው የሚጭርበት። እህትሽ ፈገግ ብለሽ መቅረብ፣ ሐቁል ሙስሊም አለል ሙስሊም ውስጥ ከተካተቱ ውስጥ አንዱ ምንድን ነው? ወንድምህ ምከረኝ ካለ ምከረው ነው። አዎ፣ እሱ ስትመክረው ለእሱ ደስታ በሚያመጣ መልኩ ማለት፣ በሚያሸማቅ መልኩ መሆን የለበትም። ኢማሙ ሻፊ ራሕመቱላህ አለይ በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም፣ አዋረድከኝ ነው። ለምን ሰው በሰው ፊት አይመከርም? ሰዎች ዝናውን ትልቅነቱ የሚያውቁ ሰዎች ብዙ ሰዎች ይኖራሉና አንተ ከፍ ዝቅ ስታደረገው ቀልቡን ነው የምትሰብረው። ስለዚህ ምከረኝ ካለ ልትመክረውም ከፈለግ እንደ ረሱል ለ ሰላት ወሰላም ሰዎች እኮ ሲያጠፉ ነቢ ስላ ሰለም እዚህ ጋር ያሉ ካጠፉ ፈማ ባሉ ናስ ሰዎች ምነክቷቸው ነው እንደሚያደርጉት ለጀማ አድርጎ ይናገራሉ። ያንን እከሌ ከሌ አይሉትም። እከሌ ከሌ ለብቻው ጠርቶ ሊጠሩ ሊመክሩት ይችላሉ። እኛ በአደባባይ የምናደርገው ከሆነ ግን ይሄን ሙስሊም ቀልብ ላይ ደስታ ሳው ምንድነው? ምን ከተው ሀዘን ነው ምንከተው። ስለዚህ ስትመክረው መክረው በሚ በሚያስደስ በሚለወጥበት ኸይር ነገር ቢያመጣ ምንድነው? አዲኑ ነሲሃ ነሲሃነቱ ምንድን ነው? በወንድማችን እኮ ኸይር ነገር ፈልገን እኮ የሱ መቀየር የሱ መለወጥ እኛን ሊያስደስተን ይገባል፣ እሱንም ያስደስተዋል። እሱን ግን በሚያዋርድ መልኩ ከፍ ዝቅ በሚያደርግ መልኩ ከሆነ ግን ሁሌም ምን ያመጣል

ራሳችን እንዴት ነው የሚሰማ? አይናችን ሲታመም መላ ሰውነታችን ይወረናል አይደል? የሙስሊም ህመም ይሄ ነው አሉ ነቢዩ ስ ላ ሰለም። ወንድምህ ሲታመም የአንተም ህመም ሊሆን ይገባል። ዛሬ ለምንድን ነው ሐቂቃውን ስናወራ ፊልስጤም ላይ ወንድሞቻችን እንደዚያ ሲሆኑ እዚህ ያ አረብ ብለን የምናለቅሰው ሰው ቀልባችን የሚሰበረው ለምንድን ነው? አንድ አካል ስለሆንን ነው አይደለም? ያ ነው እኮ ውጤት፣ ይሄ ነው ሌላ ነገር አይደለም። ሰልማንን ከፋርስ ሱሃይብን ከሩም አቡበከርን ከቁረይሽ፣ ከቁረሽ ቢላልን ከሀበሻ አንድ ቦታ ላይ የሰበሰበው ድል ሌላ ምስጢር የለውም። ላኢላሃ ኢላላህ ነው። የላኢላሃ ኢላላህ ጉልበት ቀላል አይደለም። ስለዚህ የሙስሊም ወንድም ደስታ ደስታ ነው። የሆነች ነገር አዘጋጀ እንደ ቀላል ተከራይ ነው። ለምሳሌ ሰው የለውም ሊያገባ ነው ጭንቃለው። አብሽር በለው። ጎረቤት ናረ የመስጊድ ጀማ ነው አብሽር። ከተቻለ ከጀማው ጋር የሆነ ነገር አድርጎ ሰብስቦ ምናምን

ዲኮር ምናም ከሆነ አድርግለት። በቃ ብቸኛ ነው ሰው የለሁም፣ ለአካባቢው እንግዳ ነው። ይሄ ነው እስልምና እኮ፣ ይሄ ነው ጀማአነት። ታዳ ምንድን ነው በሙስ? በቀላሉ ትንሽ አሁን እያሉ ነበር። ረመዳን ላይ ማስፈጠር ነፍስያ እኮ ተምር ስታገኝ የጾመ ነፍስያ አንጀት ጉሮሮ እንዴት ነው የሚደሰተው? ወንድምህ ላይ ትንሽ ነገር ጣል ስታደርግ ያስደስተዋል። የማቴሪያሉ መብዛትና ማነስ አይደለም፣ ግን ቢያንስ ምን ይላል?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 የት ሄደ? እስቲ ጠይቁ። ምን ምን ሆኖ ነው? አያችሁ እኛ ጋስ ወንድማችን አንድ ወር ከመስጊድ ቢጠፋ ምን ሆነ? ምን አጋጥሞት ነው አለ አንድ ወር ቢጠፋ ነቢዩ ስ ላ ስለም በአንድ ሰላት ላይ ሰው ሲሉ ካጡት ምን ሆነ ከሌ? እስቲ ይፈልጉት ይላሉ። እኛ ጋስ። ስለዚህ በወንድሞቻችን ልብ ላይ በወንድሞቻችን ቀልብ ላይ ደስታን መጣር ወላሂ ትልቅ ቦታ አለው?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 ውኡንሳ ወህዋ ሙእሚን መልካም ስራ የሠራ ከሴትም ከወንድም ምን ሆነ፣ አማኝ ሆኖ መልካም ስራ የሠራ ፈለኑሄየነው ሀያተን ጠይባ ዱንያ ላይ መልካም ህይወትን እናኖረዋለን፣ ደስተኛ እንዲሆን እናደርገዋለን። ሀያተን ጠይባ ምንድን ነው? ትንሽም አግኝቶ የውስጥ እርካዳ ደስታን እሰጠዋለሁ። ስለዚህ